ክብሮታ የሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነ ወይ ዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ እንደ ተመስገን ጥሩነህና አገኘው ተሻገር ያሉ የብልጽግናው ሰዎች መወድሰ አብይ ከጎንደር አቅርበዋል። በክልሉ የተለያዩ ስፍራዎች በተፈጸሙ ጥቃቶች ደግሞ ዜጎች ተገድሏል፣ እስረኞች ማምለጣቸውም ተሰምቷል። በዝርዝር የምንመለከተው ጉዳይ ይሆናል። ከሰሞኑ ወደ ኢትዮጵያ ከወደብ የተጓጓዘው የጦር መሳሪያና የተባበሩት አረብ ኤምሬቶች የጦር በረራዎች ትኩረትን የሳቡ ናቸው። ይህንን የተመለከተ ዘገባም አዘጋጅተናል። የህወሃ ሊቀመንበር ቀመንበር ደብረ ጽዮን ገብረ ሚካኤል ጌታቸው ረዳን ወክሶል ለተባበሩት መንግስታት ዋና ጻፊም ደብዳቤ ልከዋል። እነ ጌታቸው ረዳ ደግሞ የትግራይ ሰራዊትን በጥርጣሬ እየተመለከተ ነው ብሏል። የሐራ መሬት ኃይሎች በበኩላቸው ከሰሞንኛው የድሮን ጥቃት ጋር በተያዘ ምላሽ ሰጥተዋል። እነዚህን መረጃዎች በስፋት እንመለከታለን። ባጫ ደበሌ ከወደ አስመራ ምላሽ ተልኮላቸዋል ሰሞኑን አሰብን በኃይል ወስዳችሁታል በኃይልም ይመለሳል ማለታቸው ይታወሳል ኢሳያስ አፈወርቂም ኤርትራን የዘነጋም ዓለም አቀፋዊ ሁኔታዎችን ግን የሚተነትን ቃለ መልሳቸውን ቀጥለው አንድ ለእናቱ በሆነ ኤርትራ ቴሌቪዥን ላይ ቀርበዋል ይህንንም ይዘናል የኦሮሞ ነጻነት ጦር ከሰሞኑ ከብልጽግና ጋር ድርድር ሊያደርግ ነው በሚለው ጉዳይ ላይ ምላሽ ሰጥቷል። አብይ አህመድ ሀገሩን ወደ ሌላ ጦርነት እየወሰዱት ነው ሲልም አሳውቋል። ተጨማሪውን ይዘናል። ከሰሞኑ በየመን የሚገኙ ኢትዮጵያን ስደተኞች ጉዳይ መነጋገሪያ እንደነበር ይታወሳል። የትግራይ ጊዜያዊ አስተዳደር የትግራይ ተወላጆችን ጨምሮ በየመን የሚገኙ ኢትዮጵያን ፍልሰተኞችን ደህንነት ለማረጋገጥ እርምጃ እንዲወሰድ በደብዳቤ ጠይቋል። ሌላኛው መረጃችን ነው። ማህበሩ የትግራይ ህዝብ ፍላጎት ሰላምና ሰላም ብቻ ነው ሲል አሳውቋል። ፓርቲው ደግሞ በዝሆኖች መራገጥ የሚወድመው ሳሩ ነው የሚል መግለጫን አውጥቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ሰማላችሁ። ሰናይ ቆይታ ይሁንላችሁ። እንደ ተመስገን ጥሩነህና አገኘው ተሻገር ያሉ የብልጽግናው ሰዎች መወድሰ አብይን ከጎንደር አቀርበዋል በክልሉ የተለያዩ ስፍራዎች በተፈጸሙ ጥቃቶች ደግሞ ዜጎች ተገድለዋል። እስረኞች ማምለጣቸውም ተሰምቷል። ጠቅላይ ሚኒስትር አብይ አህመድ ለስንተኛ ጊዜ እንደሆነ ለመቁጠር ቢያስቸግርም ጎንደር፣ ፋሲል ግንብን፣ ጎርጎራን፣ የባህር ዳር መንገድን እየጎበኙም አማራን እንዳበለጸጉት ታሪኩንም እንደቀየሩ ሲገልጹ መስማት የተለመደ ሆኗል። በእርግጥ የአማራ ህዝብን ታሪክ ርዕሰ መስተዳድሩንና ሹማምንቱን ገድለው አጋድለው ሁለት ዙር አመታትን የዘለቀ የጦርነት አውድማ ማድርገው ታሪኩን ቀይረውታል። ስድስት ርዕሰ መስተዳድሮችን ልከው አልሆን ብሎም በርካታ እዞችን ማሰማርተው በጄኔራሎች የሚገዙትን ይህንኑ ክልል ትናንት ግን ጣልቃ ገብቼ እኮ አላውቅም የሚል ጎምዛዛ ቀልድን አሰምተውበት ነበር። ዛሬ ጎንደርን፣ ባህር ዳርን ወይም አማራ ክልልን ከአማሮች በስተቀር ማንም አያዝበትም። እኛ እንደው ሲፈቀድልን እንደ ድል ወስደን ከማገዝ ባሻገር በዕለት ተዕለት ጉዳይና ስራዎች ውስጥ እጃችን አናስገባም። ይሄ ድል ኢትዮጵያ ውስጥ አልነበረም። ይህ ግን ቀልድነቱ ለአማራ ህዝብ እንጂ ልነተመስገን ጥሩ ነህና ልናገኘው ተሻገር አይደለም። ለአቶ መለስ ዜናዊ ያላቸውን አድናቆት ሲገልጹም፣ የደደቢቱ ትግል ትሩፋቶችን ሲያብራሩ የሚታወሱት አቶ አገኘው ተሻገር ከቅርብ ዓመታት ወዲህ ደግሞ ወደ ትግራይ እንደ ህዝብ እንዋጋም፣ የአጼ ቴዎድሮስን ፈለግ እንከተል፣ ብልጽግና የአፍሪካ ተምሳሌት የዓለምም ግዙፍ ፓርቲ ነው በሚሉ ንግግሮቻቸው የሚዘከሩ ሲሆን ክልሉን ከጦርነት ወደ ጦርነት ካሸጋገሩ ሰዎች አንዱም ሲሆኑ ለዚህም የፌዴሬሽን ምክር ቤት አፈ ጉባኤነት የተቻላቸው ስለመሆኑ የሚታወቅ ነው። እንደ አጼ ቴዎድሮስ ያሉትናም አፍቅሮ ተመለስን የት እንዳደረሱት ገልጸው የማያውቁት አቶ አገኘው አሁን ደግሞ ከጎርጎራው የሄሊኮፕተር አደጋ በኋላም በጥቂት ወራት ልዩነት ወደ ጎንደር ተመልሰው ተጉዘው መገጭን ወደ ስምንት ዓመታት በተጠጋ የስልጣን ጊዜው ማጠናቀቅ ያልቻለን ግን ፋሲል ነጭ ኖራ የቀባውን አገዛዝና መሪውን በአራት መቶ ዓመታት ታሪክን የቀየረ እያሉ ሲያወድሱ ተሰምቷል። በአምላክ ኃይል ክቡር ጠቅላይ ሚኒስትሩ የጎንደርን ትንሣኤ ከአራት መቶ ዘመን በኋላ የሚያሳይ ነው ማለት ይቻላል። ይህንን መወደስ የሚያስከትሉት ደግሞ የአማራ ሕዝብን በጅምላ ተላላኪ ነው ሲሉ የሚታወቁት አቶ ተመስገን ጥሩነህ ናቸው። የቀድሞ ላኪዎቻቸውን እየወቀሱ የወቅቱ ላኪያቸውን ደግሞ እያሞገሱ፣ በተለይ ደግሞ በክቡር ጠቅላይ ሚኒስትራችን ሁሉንም አካባቢ በማየት በመጎብኘት እነዚህ ሁለት ሹማምንት በቀደመውም ይሁን በአሁን ስርዓቶች ርዕሰ መስተዳደርነትን ጨምሮ በተለያዩ የክልሉ ኃላፊነቶች ላይ እየሰሩ ሆነው አሁን ግን ታሪክ ተቀየረ ይላሉ። የእነርሱ የመላላክ ታሪክ በተቀየረበት በተመሳሳይ ወቅት የክልሉን ህዝብ ደግሞ ከመኖር ወደ አለመኖር እየቀየረ የቀጠለው ጦርነት ግን እንዳለ ነው። በሰሜን ወሎ ዞን ሆርማት ተብሎ በሚጠራው አካባቢም አገዛዙ የከባድ መሳሪያ ድብደባ መፈጸሙ ታውቋል። በወሎ ቀጠና ደሴ አቅራቢያም ባሉ ሁለት ስፍራዎች ላይ ደግሞ ከክልሉ የጸጥታ ኃይሎች ጋር የፋኖ ኃይሎች የተኩስ ልውውጥ እንዳደረጉ ነው የተሰማው። ጠቅላይ ሚኒስትሩ ተላላኪዎቻቸው በተገኙበት ጎንደር ቀጠና ዛሪማም አካባቢ ለሁለት ተከታታይ ቀናት የነበረው ውጊያ ሰብአዊ ጉዳት አስከትሏል። እዛው ሰሜን ጎንደር ዳባት ከተማ ውስጥ ደግሞ ከተለያዩ ስፍራዎች ተሰባስበው የነበሩ ወጣቶች ከታሰሩበት እስር ቤት ማምለጣቸው ተሰምቷል። በጎጃም ቀጠና አዲስ ግዳም አቅራቢያ የተደረገ የተኩስ ልውውጥም ተመዝግቧል። የአገዛዙ ውሎ ደግሞ አሁንም ሰራዊት ሰልጥኖ ተመረቀ የሚል ሆኗል። የምስራቅ እዝና የሰሜን ምዕራብ እዝም ተቀረኝ የርስ በርስ ጦርነት ሰለባዎችን አስመረቅን በማለት አሳውቋል። ከሰሞኑ ወደ ኢትዮጵያ ከወደብ የተጓጓዘው ጦር መሳሪያና የተባበሩት አረብ ኢሚሬቶች የጦር በረራዎች ትኩረትን የሳቡ ናቸው። አገዛዙ በሀገር ውስጥ ለሚያደርገው የርስበርስ ጦርነት የሀገሪቱን አንጡራ ሀብት እያወጣ ጦር መሳሪያን በዓለም ዙሪያ ካሉ ሀገራት ሸምቶም በራሱ ሀገር ዜጎች ላይ አርከፍክፏል። በፈረንጆቹ 2021 እና 2022 የጠቅላይ ሚኒስትሩ አገዛዝ የጦር መሳሪያዎችን ከምስራቅ አውሮፓም ሩቅ ምስራቅ ሀገራትና እንደ ቦስኒያና ሄርዞጎቪኒያ ካሉ ትናንሽ ሀገራት ሳይቀር ከኪም ጆንግ ኡኗ የማዕቀብ ማራገፊያ ሰሜን ኮሪያ ጭምር ጦር መሳሪያ መግዛቱ በወቅቱ ተዘግቦ ነበርም። ከቅርብ ጊዜያት ወዲህ ደግሞ በበላይነት ኢትዮጵያን የጦር መሳሪያዎቿ ማራገፊያ ያደረገችው የተባበሩት አረብ ኤምሬቶች ስለመሆኗ ተደጋግሞ የሚገለጽ ነው። ባለፉት ተከታታይ ቀናት የነበሩት ሁነቶችም የዚህ ማሳያ ናቸው። ከሶማሌላንድ በርበራ ወደብ በርካታም የጦር መሳሪያና ወታደሮች ለመጫን የሚረዱ ተሽከርካሪዎች ወደ ኢትዮጵያ ሲጓጓዙ እንደነበርም ታውቋል። ከኢትዮጵያ ድንበር በ30 ኪሎ ሜትር ርቀት ወደ በርበራ ወደብ የተቀረጸ የቪዲዮ ምስል ላይም 21 ፒካፖችና በርካታ ኮንቴነሮች ሲጓጓዙ ታይቷል። የበረራ መስመሮችን የሚከታተሉ ተቋማት ያወጧቸው ሪፖርቶች ደግሞ ወደ ኢትዮጵያ ባለፈው ተከታታይ ቀናት በተለይም ከእና ወደ ተባበሩት ዓረብ ኢሚሬቶች በርካታ ወታደራዊ በረራዎች መደረጋቸውን አመልክቷል። ማክሲመስ አንቶኖቭ ኤኤን 124-100 ከአላሪፍ የአየር ኃይል ቤዝ ተነስቶም ሞምባስ አርፎ ወደ አዲስ አበባ ቦሌ ኤርፖርት መጓዙን እነዚህ መረጃዎች ጠቁሟል። የጫነው መሳሪያ ምን እንደሆነ ባይገልጹም የፍላይ ስካይ ንብረት የሆነ ወታደራዊ ጭኖት አገልግሎት የሚሰጥ አውሮፕላንም በዚሁ ሰሞን ከጅቡቲ ድሬዳዋም በ24 ሰዓታት ውስጥ ሶስት ጊዜ በረራዎችን አከናውኖ አጓጉዟል። የተባበሩት አረብ ኤምሬቶች ንብረት የሆነው ፓክስ ኮንቪግ ኤርክራፍት ደግሞ ከአዲስ አበባ ቦሌ ወደ አቡ ዳቢ አል አሪፍ አየር ኃይል ምድብ ተመላልሷል። የመጣበት ምክንያት በውል አይታወቅም። በኢትዮ ጅቡቲ የባቡር መስመርም ተደጋጋሚ የጦር መሳሪያ ምልልሶች እንዳሉ ተደጋግሞ የተዘገበ ነው። እነዚህ ሁሉ ጉዞዎች በሀገሪቱ ዜጎች ግብር አገዛዙም እንዳለው ካፒታል ፕሮጀክቶችም እየታጠፉ ለሚደረጉ የሀገር ውስጥ የርስ በርስ ጦርነቶች የሚሉ የጦር መሳሪያዎች ግዥ ላይ አገዛዙ ስለመጠመዱ የሚያመላክቱ ተደርገውም ይወሰዳሉ። የህወሀቱ ሊቀመንበር መንበር ደብረ ጽዮን ገብረ ሚካኤል ጌታቸው ረዳን ወቅሰዋል። ለተባበሩት መንግስታት ዋና ጸሐፊም ደብዳቤ ልከዋል። የነ ጌታቸው ረዳ ፓርቲ ደግሞ የትግራይ ሰራዊትን በጥርጣሬ እየተመለከትናችሁ ነው ብለዋል። የሐራ መሬት ኃይሎች በበኩላቸው ከሰሞነኛው የድሮን ጥቃት ጋር በተያያዘ ምላሽ ሰጥቷል። ህወሀት የብልጽግናው መንግስት በትግራይ ኃይሎች ላይ ያደረገውን የድሮን ድብደባም የፕሪቶሪያውን ስምምነት የጣሰ በሚል መግለጫ ማውጣቱ ይታወሳል። ከዚህ ጋር በተገናኘ የድርጅቱ ሊቀመንበር መንበር ደብረ ጽዮን ሚካኤል ለተባበሩት መንግስታት ድርጅት ደብዳቤ ጽፏል። የፌዴራል መንግስቱ ጠባጫሪ ድርጊቶችን እንዲያቆምናም ለግጭት ማቆም ስምምነቱ ተገዥ እንዲሆን የተባበሩት መንግስታት ድርጅትና የአፍሪካ ህብረት ዲፕሎማሲያዊ ግፊት እንዲያደርጉ ለተመድ ዋና ጻፊ አንቶኒዮ ጉቸሬስና ለአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ የሱፍ ነው ደብዳቤ ላኩት ደብረ ሲሆን አፋር ክልል ውስጥ በፌዴራል መንግስቱ የሚደገፈው ታጣቂ ቡድን ከትግራይ ጋር ግልጽ ግጭት ውስጥ ገብተዋል ሲሉ አስረድተዋል። ደብረ ጽዮን የፌደራል መንግስቱ ባለፈው ሐሙስ ሌሊት በትግራይ ኃይሎች ላይ ፈጽሙታል ያሉትን የድሮን ጥቃት ሁኔታው አደገኛ በሆነ ደረጃ የሚያባብስ መሆኑን በመግለጽ አስጠንቅቀዋል። ሊቀመንበሩ ከሰሞኑ በሰጡት አንድ ቃለ ምልልስ ላይ ጠቅላይ ሚኒስትሩ በፓርላማ ስምምነቱን ከነጌታቸው ረዳ ጋር ያደረጉት የግል ስምምነት አድርገው ማቅረባቸውን ተችተው ነበር። ደብረጽዮን ሲናገሩም ጌታቸው እንደምታውቁት ነው የጊዜያዊ መንግስቱ እያለ ሲያበላሽ ቆይቷል። በመጨረሻም በግል ሳይሆን እንደ ቡድን ብሔራዊ ክደት የምንለው በቀጥታ ከብልጽግና ጋር እየሰራ ይገኛል የብልጽግና ሹመኛ ነው ስለዚህ የብልጽግና እጅ የትግራይ ወኪል ሊሆን አይችልም ስለዚህ ስለ ትግራይ ሉዓላዊነትስ ምን ብሎ ይናገራል ስለ ትግራይ ተፈናቃዮችስ ምን ይመለከቷል ከብልጽግና ወገን ነው በማለት ነው ይህ በእንዲህ እንዳለ የእነ አቶ ጌታቸው ረዳ ፓርቲ ደግሞ የቲዲኤፍ ኃይሎችን እየተጠራጠርናቸው ነው የሚል መግለጫ አሰራጅቷል ስምረት ፓርቲ የትግራይ ጸጥታ ኃይሎች የኋላ ቀሩ ያለውን የህወሓት ቡድን መጠቀሚያ እየሆናችሁ በመሆኑ የትግራይ ህዝብ እናንተን የቲዲኤፍ አባላትን በጥርጣሬ ሊመለከት መግባታቸው ተገዷል ይላል። ህወሀትን የሻዕቢያ መጠቀሚያ ሊያደርጋችሁ እየተዘጋጀ ነው የሚለው የስምረት ሀተታም ህወሀት በትግራይ ህዝብ ዘንድ ተቀባይነት ስላጣና የሻዕቢያን ተልኮ ለማስፈጸም ሲል እነዚሁን የቴዴፍ አባላትን ሰሞኑን ወደ አፋር ክልል አስገብቷል በማለትም ከሷል። የብልጽግናና የስምረት ታጣቂ ኃይል የሚል ክስ የሚቀርብባቸውና ራሳቸውን የሀራ መሬት ኃይል ወይም ቲቢኤፍ የሚሉ አካላት አዛዥ የሆኑት ወዲያን ጥሩ ደግሞም ከሰሞነኛው የብልጽግና የድሮን ጥቃት ጋር በተያያዘ ምላሽ ሰጥቷል። የምናውቀው ነገር የለም በማለት ፣ እኛ በትግራይ ክልል ውስጥ ገብተናል ያሉት ብርጋዴር ጀነራል ገብረ እግዚአብሔር በየነ ወዲ አንጥሩም ግጭቱ በአፋር ሳይሆን በትግራይ ክልል ውስጥ እንዲከናወን በመፈለጋችን ነው በሚልም ለቢቢሲ ትግረኛ አስረድቷል። በእርግጥ የብልጽግና አገዛዝም የረጅም ጊዜ ፍላጎቱ የትግራይ ምድርን የርስበርስ ጦርነት ማዕከል ማድረግ መሆኑ የሚታወቅ ነው። ከሰሞኑ ጀነራል ታደሰ ወረደ የደቡባዊ ትግራይ ጉብኝታቸውን ተከትሎ የተፈጸሙ ጥቃቶችን በተመለከተም ያብራሩት እኒህ የታጣቂ ኃይሎቹ አስተባባሪ እኛ ወደ ትግራይ ስንገባ እነሱ ወደ አፋር ገቡም ብለዋል። አብይ አህመድ ሀገሩን ወደ ሌላ ጦርነት የወሰዱት ነው ሲል የኦሮሞ ነጻነት ጦር ገለጸም ከሰሞኑ ከብልጽግና ጋር ድርድር ሊደረግ ነው በሚለው ጉዳይ ላይ ምላሽ ሰጥቷል። ባለፈው ሳምንት በብልጽግናው የሚዲያ ሰራዊት በኩል ሲነገሩ ከነበሩ ጉዳዮች ውስጥ አንዱ ጃል መሮ ከብልጽግና ጋር ሊደራደር ነው ወይም ተደራደሩ የሚለው አንዱ ነው። ከዚህ እና ከሰሞነኛው የትግራይና የአፋር ድንበር እንደዚሁም የኦሮሚያና አማራ ክልል ጦርነቶች ጋር በተያያዘም የኦሮሞ ነጻነት ጦር ያወጣው መግለጫም ሐሰተኛ ሰላም እውነተኛ ቀውስን የሚመሩት አብይ አህመድ ሌላ ጦርነት እየቀሰቀሱ ነው የሚል ነው። አብይ አህመድና ፓርቲያቸው በፖለቲካ መገለልን በወታደራዊ ሽንፈትና ኢኮኖሚያዊ ውድቀት ውስጥ ናቸው ያለው ኦላም፣ በዚሁ ሁኔታ ውስጥ ሆኖ እንደገና ለተሳሳተ መረጃ ስርጭት የውክልና ጥቃቶችና ሃይማኖትና ማንነት ላይ ወደተመሰረቱ የጥቃት ዘዴዎች ተሸጋግረዋል ሲል ያብራራል። ባለፉት ቀናት አገዛዙ ከኦሮሞ ነጻነት ጦር ጋር ብልጽግና ምስጢራዊ ድርድር እያከናወነ ነው በሚል ሐሰተኛ መረጃ ማሰራጨቱንም ይገልጻል። ይህ ደግሞ የክልሉ ካድሬዎች በተከታታይ ባለፉት ወራት በወንድማማቾች መካከል መታኮ ሲቁም የሚለውን ፕሮፓጋንዳቸውን የተከተለ ነው። ኦላ ከዚህ በፊትም ይህን ደጋግሞ ሲጠይቅ ነበር በማለት ያስታውሳል። በብልጽግና በኩል እንዲህ ያለ የተሳሳተ መረጃም አዲስም ያልተለመደም አይደለም። ግን አብይ ያልተሳካላቸውን ፖለቲካናም ያጡትን ሕዝባዊ ድጋፍ መልሰው ለማግኘት የሚያደርጉት ሙከራ አካል ነው አንስቷል ተሞክሮ የሚነግረን ግን ክህደት ውሸትና ግጭት የስልጣናቸው ማስቀጠያ መሳሪያ ያደረጉ መሆናቸውን ነውም ይላል ሌላኛው አብይ አህመድ በቅርቡ እየተጠቀሙበት ያለው አደገኛ ስልት ደግሞ ሃይማኖትና ማንነትን መሰረት ያደረጉ የንጹሐን ግድያዎች ናቸው የሚለው የኦሮሞ ነጻነት ጦር ባለፈው አመት በኦሮሚያ ክልል ጅማና አርሲ መሰል ሙከራዎች ተደርገው ከከሸፉ በኋላም ሰሞኑን ግን በአርሲ አገዛዙ በርካታ የኦርቶዶክስ ክርስትና አማኞች ላይ ጥቃት ሰንዝሯል ብሏል በአማራና ትግራይም እንደዚሁ የወክልና ጥቃቶችን እያደረሰ ነው ሲል አብራርቷል። የኦሮሞ ህዝብን ሊወክል የማይችለው ይህ አገዛዝ ላይ በአሁኑ ወቅት በኦሮሞ ተቃዋሚ ኃይሎች በኩል ትብብር መጥቷል ያለው የኦሮሞ ነጻነት ጦር እየተጠናክሮ መቀጠል አለበትም ብሏል። አብይ ሰራሽ ሌላ ቀውስ ውስጥ ሀገሪቱ እየገባች ነው ሲል አንስቶም ለዓለም አቀፉ ማህበረሰብም ጥሪ አቅርቧል። ኢኮኖሚው እየላሸቀም ሰራዊቱ እየተበተነም ዲፕሎማሲውም እየኮሰመነ በሚገኝበት በዚህ ወቅት አብይ አህመድ ሌላ ጦርነት ለመቀስቀስ እየተጣደፈ ነው። የሚፈጠረው ቀውስ ግን ድንበር የሚገድበው ባለመሆኑ ዓለም አቀፉ ማህበረሰብ የሚጠበቅበትን ይወጣ ብሏል ባጫ ደበሌ ከወደ አስመራ ምላሽ ተልኮላቸዋል ሰሞኑን አሰብን በኃይል ወስዳችሁታልና በኃይል ይመለሳል ማለታቸው ይታወሳል ኢሳያስ አፈወርቂ ኤርትራን የዘነጋ ዓለም አቀፋዊ ሁነቶችን ግን የሚተነትኑበት ቃለ መልሳቸውንም ቀጥለው አንድ ለእናቱ በሆነ ኤርትራ ቲቪ ቀርበዋል ከቀናት በፊት ከአንድ የግብፅ መገናኛ ብዙሃን ጋር በነበራቸው ቆይታም ሀገራቸው ኤርትራን ዘንግተዋት ይሁን ሆነ ብለው ባይታወቅም ኢትዮጵያን በብሔር ግጭት የምትታመስ ሱዳንን በጦርነት የምትተራመስ ሶማሊያን በአሸባሪዎች የምትደቆስ ወዘተ እያሉ ደቂቃዎችን የፈጀ ቃለ ምልልስ አሳልፏል። ተመሳሳይ ጭብጥ ያለው ቃለ መጠይቅ ለመስጠት በኤርትራ ቲቪ የተከሰቱት ኢሳያስ አልሲሲን ሲያወድሱም ቀይ ባህር ላይ ከተጋሪ ሀገራት ውጭ ማናችሁም አትደርሱም የሚል ማብራሪያን ሲያሰሙም ተሰምቷል። የሱዳንን ችግር የቀጠነው ዋና ችግር በሚል ያቀረቡት ኢሳያስ አፈወርቂም እንደተለመደው ጣልቃ ገብ ያሏቸውን ሀገራትን እየወነጀሉ እራሳቸውም ጣልቃ በገቡበት ጦርነት ዙሪያ ማብራሪያቸውን አሰምቷል። እሳቸው ከካይሮ የሰጡት እንዲህ ያለው ቃለ ምልልስ ከአስመራ ሲተላለፍ፣ ከአስመራ የተጻፈው ሌላ የሻዕቢያ ማብራሪያ ደግሞም ለሰሞንኛው የቀድሞ የጥፋት አጋሩ ብልጽግና አምባሳደር ለሆኑት ባጫ ደበሌ ምላሽ የሚል ነው። ባጫ ደበሌ በሰሞንኛ ንግግሮቻቸውና ጽሁፎቻቸው ላይ ሻዕቢያ ላይ የሰላ ውርፋን አቅርበዋል። የኤርትራ በር ቢከፈት ሁሉም ትቶት የሚወጣ የሻገተ ስርዓትና መሪ ብለው ኢሳያስ አፈወርቄና አገዛዛቸውን ካራከሱ በኋላም አሁን ሸኔ ፋኖና ውያኔን የሚያስታጥቅ ሉዓላዊነታችንን የደፈረ ነው ሲሉ ከአንድ ዓመት በፊት ሊያወጡት የማይችልን ገለጻም ከሰሞኑ አድርገው ነበርም። ከዛም አሰብን፣ አዎ በቅልጥማችሁና በጉልበታችሁ ወስዳችሁታል፣ እኛም ግን ከባሰ በጉልበታችን ታስረክቡናላችሁ ሲሉ የጦርነት ዛቻ መሰንዘራቸውም አይዘነጋም። ሴጣን አለ። ይሄው ሰራዊታቸውም ውስጥ እንደሱ ነው። በራቸውም ቢከፍቱ አንድ ሰው ኤርትራ አይኖርም፣ ብልም፣ አንድ ሰው ኤርትራ ውስጥ አይኖርም። አሰብ የኢትዮጵያ ናት ማለት የኤርትራ ሉዓላዊነት መጣስ ነው ያሉት እንዴ የኤርትራ መንግስት እኮ አንድ ጥያቄ ልጠይቃቸው የሰው አፍንጫ የመታ አፍንጫዬን አትምታ አለ እንዴ እንዴ የኢትዮጵያ ሉዓላዊነት ደፍረ ያንተ ሉዓላዊነት የት ነው ያለው አሰብ የእኛ ነው አይደለም አሁን ጥያቄ እንዴት ነው የምንመልሰው ነው ስለዚህ አዎ በጉልበት ነው የወሰዳችሁት በጉልበት የወሰዳችሁትን

ከወደ አስመራ ከሻዕቢያ በኩል የተሰጣቸው ምላሽ ደግሞም፣ ለሁለት ዓመታት ከብልጽግና በኩል ጦርነት ሲደለቅብን ነበርን፣ ከቻልን በሰላም ካልቻልን ደግሞ በወታደር ቀይ ባህር እናስመልሳለን እየተባለ ሰንብቷል። የባጫ ደበሌ ይሄኛው ንግግርም የዚህ ቀጣይ ክፍል ነው ይላል። ታሪካዊናም ዓለም አቀፋዊ ምክንያቶችን እያጣቀሰ ባጫ ደበሌ ኢሳያስና ና ሻዕቢያ ከኤርትራውያን ጫንቃ ላይ መውረድ አለባቸው ላሉበት አስተያየታቸው ምላሽ አስቀምጧል። ባጫ ልማትም ሕግም የማያውቅ አገዛዝ ሲሉ ነበር የቀድሞ አጋራቸው ሻዕቢያን የገለጹት የሻዕቢያ ምላሽ ደግሞ ባለፉት 25 ዓመታት 84 ቢሊዮን ዶላር የውጭ ብድርና እርዳታን አግኝታችሁ ዛሬም ግን በድህነት ውስጥ ተቀምጣችሁ እናንተኛ ናት መክሩንም የሚል ሀሳብ ተካቶበታል። ከሰሞኑ በየመን የሚገኙ ኢትዮጵያውያን ስደተኞች ጉዳይ መነጋገሪያ እንደነበር ይታወቃል። የትግራይ ጊዜያዊ አስተዳደር የትግራይ ተወላጆችን ጨምሮ በየመን የሚገኙ ኢትዮጵያውያን ስደተኞች ደህንነት ለማረጋገጥ አስቸኳይ እርምጃ እንዲወሰድ በደብዳቤ ጠይቋል። የጊዜያዊ አስተዳድሩ የወጣቶች ቢሮ በየመን የሚገኙ የትግራይ ስደተኞች አስቸኳይ ጥበቃ እንዲደረግላቸውና ወደ ሀገራቸው እንዲመለሱም አሳስቧል። በየመን የሚገኙ ኢትዮጵያውያን ስደተኞች አሳሳቢና እየተባባሰ የመጣ ሰብአዊ ቀውስ ውስጥ መሆናቸውን በመግለጽ ለዓለም አቀፉ የስደተኞች ድርጅት አይኦኤም እና ለዓለም አቀፉ የቀይ መስቀል ማህበር አስቸኳይ ጥሪ አቅርቧል። ቢሮው ለሁለቱ ተቋማት በላከው ደብዳቤም በርካታ የትግራይ ወጣቶችን ጨምሮም በመቶ ሺዎች የሚቆጠሩ ስደተኞች ለሕይወት አስጊ በሆነ ሁኔታ ውስጥ እንደሚገኙ አንስቶም በአጣዳፊ ሁኔታና በብርቱ ስጋት ውስጥ ስለመሆናቸው በደብዳቤው ላይ አመልክቷል። አብዛኞቹ ስደተኞች የተሻለ እድል ፍለጋ አደገኛ ጉዞ ላይ የነበሩ ሲሆን አሁን ግን ራሳቸውን በከፍተኛ አደጋ ውስጥ አግኝተዋልም ይላል። ቢሮው እንደሚለው ከሆነ በየመን የሚገኙ ስደተኞች ወደ ሀገራቸው እንዲመለሱ መገደዳቸውን፣ የኃይል ዛቻ እስርና ሰብአዊ ክብራቸውን የሚነካ እንደዚሁም መሰረታዊ የሆኑ የሰብአዊ መብቶችን የሚጥሱ አደገኛ የቅጣት አይነቶች እየደረሰባቸው ይገኛል ብሏል። ደብዳቤው ወጣት ሴቶችና ህጻናት ለብዝበዛና ለኃይል ጥቃቶች በከፍተኛ ሁኔታ ተጋላጭ እንደሆኑ አክሏል። በዚህም የትግራይ ጊዜያዊ አስተዳደር ዓለም አቀፉ የስደተኞች ድርጅትና የኢትዮጵያ ቀይ መስቀል በአስቸኳይ እርምጃ እንዲወስዱ የስደተኞችን አካላዊ ደህንነት ለማረጋገጥ መረጋገጥና በክብር ወደ ሀገራቸው እንዲመለሱ ለማመቻቸት በአፋጣኝ ጣልቃ ገብነት እንዲያደርጉም አሳስቧል። የትግራይ ጊዜያዊ አስተዳደር ተመላሾቹ ኢትዮጵያ ሲደርሱ ለመቀበልናም መልሶ የማቋቋም ድጋፍ ለማድረግ ከሰብአዊ ረዴት አጋሮች ጋር በቅርበት ለመስራት ዝግጁ ስለመሆኑም አረጋግጧል። በሌላ በኩል ማህበሩ የትግራይ ህዝብ ፍላጎት ሰላምና ሰላም ብቻ ነው ሲል አሳውቋል። ፓርቲው ደግሞ በዝሆኖች መራገጥ የሚወድመው ሳሩ ነው የሚል መግለጫ አውጥቷል። የትግራይ ምሁራንና ባለሙያዎች ማህበር በትግራይ ያንዣበበው የጦርነት ዳመና በሰላማዊ መንገድ እንዲፈታ ጥሪ አቅርቧል። ከጫፍ እስከ ጫፍ ያለው የትግራይ ህዝብ ጦርነትና የጦርነት ወሬ መስማት አይፈልግም ባለው መግለጫው ህዝብን የሚመራ አካል ጦርነት ለማስቀረት ይጥራል እንጂ ወደ ጦርነት የሚያመሩ ንግግሮችና ተግባራትን መፈጸም የለበትም በማለት ወቀሳውን አቅርቧል። በሁሉም ወገን ካሉ ወጣት የዚሁ ሰለባ እንዳይሆን ህዝባችን በሰራዊቱም ያሉ አንዱ ሀራ መሬት የሚባል አለ፣ ሌላው ደግሞ ቲዲኤፍ ትግራይ ውስጥ ያለው በመካከላቸው ምንም ወደ ግጭት የሚወስዳቸው ነገር ስለሌለም ወደዛ እንዳይሄዱም እንደዚሁም ወጣቱ የጦርነት ሰለባ እንዳይሆን ጥሪ እናቀርባለን ነው ያለው። ያለው ልዩነት የፖለቲካ ልዩነት ነው። ችግራቸውን በፖለቲካዊ መንገድ እንዲፈቱት ነው የምንጠይቀው። ህብረተሰቡም ፖለቲከኞች በሚፈጥሩት ግጭት ወደ ጦርነት እንዳይገቡ የራሱን ተጽዕኖ ማድረግ አለበት ሲል በማንሳት ያለ እናት ፓርቲ በፌደራል መንግስትና በትግራይ ጊዜያዊ አስተዳደር መካከል የቀጠለው ሰጥ አገባ ከቅርብ ጊዜያት ወዲህ ዙሩ ከሮ በትግራይ ክልልና አዋሳኝ አፋር ክልል ውስጥ የጦርነት አደጋ ናንዣበዋል ሲል ገልጿል። የተደቀነው መራር እውነታን ማቅለብ ሳል ዓመታት ያሳለፈች የትግራይ የአማራና የአፋር እናትን ብሎም መላው ኢትዮጵያ እንዳግ ማቅ የሚያለብስ እንደሆነ ህዝባችንም ዓለምም እየታዘበ ነው። የመጀመሪያዋ አብሬ ጥይት ተኩስም ኃያላኑን ጭምር ጎትታ የማስገባት አቅም ያላት የማያባራ ሰዓት ለኩሳም የማለፍ እድል ያላት በመ መሆኑም ይህንን ግንዛቤ ውስጥ ማስገባት ያሻል ብሏል። እናም ሁሉም ወገኖች ቆም ብለው የያዙትን መንገድ እንዲፈትሹና ከደም አፋሳሹ ጦርነት እንዲታቀቡ በትግራይ ክልል ወደ ግጭት እያመራ ያለውን አካሄድ ጭምር፣ በአማራና በኦሮሚያ ክልል እየተደረጉ ያሉ ጦርነቶችም በአስቸኳይ በጠረጴዛ ዙሪያ በሚደረግ ድርድሮች እንዲፈቱም ጥሪውን አቅርቧል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበርም፣ አበቃን። ቸር ያሰማል